ሄርሜላ ለእርቅ እንግዲህ ለሩታና ለሩታ ቤተሰቦች ሽማግሌ እንደላከች ወይም ደግሞ ለመላክ እንዳሰበች አንድ መረጃ ደርሶኛል። ስለሱ ጉዳይ እንግዲህ በደንብ አርጌ እነግራችኋለሁ። በተለይ ያሰበችው ትልቅ ነገር እንዳለ ሄርሜላ በጣም ብዙ ነገሮችን እንዳሰበችና ያንን ነገርም ለማድረግ ዝግጅቷን እንደጨረሰች እንግዲህ አንድ መረጃ ደርሶኛል። ስለሱ ጉዳይ በደንብ አርጌ ለእናንተ አደርሳለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ሳይሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ያልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮመንት ስር አስቀምጦልን ወደ ጉዳያችን እንግዲህ ከሰሞኑ በጣም ብዙ መነጋገሪያዎች ተፈጥሯል። በተለይ እንግዲህ ሄርሜላና አብርሽ ወደ ቡታ ጅራ ሂዶ እንደነበሩ በደንብ እናስታውሳለን። ሩታም እዛ ተገኝታ እንግዲህ በስተመጨረሻ ወደ ቤተሰቧ ወደ እናቷ ቤትም እንደገባች ሰምተናል። እሱ ብቻ አይደለም እንግዲህ እነሱም ወደ ቤት እንደተመለሱ ወይም ደግሞ ወደ አዲስ አበባ እንደተመለሱ ሰምተ ነበረ። በትላንትናው ዕለት በተለቀቀው ቪዲዮ በተለይ ፕራንክ የሚመስሉ ነገሮችን ሲሰሩ ነበረ ከሄርሜላ ጋር እንግዲህ አብርሃም የተለያዩ ቪዲዮዎችን በየቀኑ ማለት ይቻላል እየለቀቀ ይገኛል። በዛሬ ዕለት እንግዲህ የሰማነው ነገር ደግሞ እጅግ በጣም ብዙ ብዙ ነገር ተብሎለታል። በተለይ በጣም በጣም እንግዲህ ብዙዎቻችሁን ያስገርማል ብዬ አስባለሁ። ምክንያቱም ሄርሜላ ምን አስባ ነው ብላችሁ እንደምትጠይቁኝ እርግጠኛ ነኝ። ምክንያቱም እንግዲህ ሄርሜላ ያሰበችው እጅግ በጣም የሚያስገርም ነገር ነው። እንግዲህ ያው እንደሰማነው ከሆነ መረጃም እንደደረሰን ሄርሜላ ለይቅርታ እንግዲህ ወደ ሩታ ቤተሰብና ለሩታ ይቅርታ እንደምትልክ በተለይ ሽማግሌዎችን ልካ እንግዲህ ይቅርታ እንደምጠይቅ በደንብ አድርጋ ማስረጃ እንዳቀረበችም ያንን ነገር እንግዲህ ሰምተናል። ይህን ማስረጃ እንግዲህ አድርሶናል። በተለይ ቅርብ የሆነ ሰው ለሄርሜላ በጣም የሚቀርብ ሰው ነው ይህን መረጃ የሰጠን። በጣም የሚገርማችሁ ነገር እንግዲህ በስተመጨረሻ በዚህ ሰዓት መታ ይቅርታ መጠየቅ የወሰነችበት ምክንያት ምን ምንድን ነው ብለው፣ በጣም ብዙ ሰውም እንግዲህ እያነሳ ይገኛል። ምክንያቱም እንግዲህ ሄርሜላ ያለ ምክንያት እንደዚህ አይነት ውሳኔዎችን አትወሰንም። ምን ፈልጋ ነው አሁንስ? ሩታ ምን ልታረጋት ነው ብለው በጣም ብዙ ሰውም ሲጨነቅበት የነበረ ጉዳይ ነው። እንግዲህ በጣም በጣም በሚገርም ሁኔታ ሄርሜላ ይህን ውሳኔ እንደወሰነች እንግዲህ መረጃ ደርሶናል ማለት ነው። እንግዲህ እንደ ሳቧ ከሆነ ወደ ቤተሰቧና ወደ ሩታ በተለይ ሽማግሌዎችን ልካ ይቅርታ እንደምትጠይቅና እስከ ዛሬ ድረስ የፈጸመችው ያጠፋችው ጥፋት እጅግ በጣም በጣም እንግዲህ ከባድ እንደነበረ ያንንም እንግዲህ በተለይ ሩታ ይቅርታ እንድታረግላት ሽማግሌዎችን ለመላክ እንደወሰነችም ያንን ነገር ነው መረጃ የደረሰ ማለት ነው። በዚህ ሁኔታ በዚህ ሰዓት በተለይ ሩታ ወደ ቤተሰቧ ከሄደች በኋላ ይህንን ነገር ማንሳት ለምን አስፈለገ የሚልም በጣም ብዙዎችም እያነሱ ይገኛሉ። አንዳ አንዳንድ ሰዎች እንግዲህ የሩታም ብቻ ሳይሆን የአብርሃምን ቀልብ ለመውሰድ ወይም ደግሞ አብርሃም መሀል እንግዲህ በተለይ አብርሃም በጣም ብዙ ነገሮችን እያደረገ ስለሚገኝ በዚህ ሰዓት የእሱን ተወዳጅነትን ወይም ደግሞ እንግዲህ ጥሩ ሰው መምሰል ስለምትፈልግና እሱ ፊት እንግዲህ ጥሩ ሰው ሆና ለመታየት ስለምትፈልግ ይህን ውሳኔ እንደወሰነች ነው በደንብ የሚወራው። እንግዲህ በተለይ ሄርሜላ እንደዚህ አይነት ውሳኔ ወስና መምጣቷል ደግሞ ብዙ ሰዎችን አስገርሟል ማለት ነው። እጅግ በጣም በጣም የሚገርሙ ነገሮችንም አስባለች ብሎ በጣም ብዙ ሰዎችን መረጃ እየሰጡን ይገኛሉ። በተለይ እንግዲህ ሄርሜላ የምታረጋቸው ነገሮች እያንዳንዱ የጤና አይደለም፣ አብርሃምን ለመጉዳት ብቻ አይደለም፣ ሩታንም ለመበቀል ስለምትፈልግ ነው። እያንዳንዱን ነገር እንግዲህ ሩታ ላይ ሆን ብላ እንግዲህ ፎከስ አርጋ እየሰራች እንደሆነ ነው በደንብ እንግዲህ መረጃዎቹ የሚያሳዩኝ ማለት ነው። እሱ ብቻ አይደለም። በጣም የሚገርማችው የአብርሃም ጓደኞች በሙሉ ማለት ይቻላል ሄርሜላን ተቀብሏል። በዚህ ደረጃ እንግዲህ ሄርሜላን ለመቀበል የወሰኑበት ምክንያት ምንድን ነው? በተለይ ሩታ የማትፈልጋትን ሴት እንዴት ሌሎች ውስጥ ተቀበሉ የሚልም በጣም ብዙ ሰዎችም እያነሱ ይገኛሉ። ምክንያቱም እንግዲህ ሩታ በግልጽ ስትናገር ነበረ እቺን ሴት በዓይኔ እንኳን ማየት አልፈልግም፣ ከህይወታችን እንድትወጣ ነው የምፈልገው። በጭራሽ አብርሃም ካሁን በኋላ ከሷ ጋራ ላይ አልፈልግም ብላ በጣም ብዙ ጊዜ መናገሯን እናስታውሳለን። እንግዲህ እሱም እምቢ ብሎ ስለገገመ የፍቺ ጥያቄ አቅርባ እንግዲህ በስተመጨረሻ እሱም ፈርሞበት እሷም ፈርማ ወደ ፍርድ ቤት እንደሄደ በደንብ እናስታውሳለን። ይሄ ነገር እንግዲህ በጣም ከባድ የሚሆነው በተለይ ሄርሜላ ያሰበችው ትልቅ ሴራ ቢኖር ነው እንጂ እንደዚህ በዚህ ደረጃ መምጣት አልነበረባትም ብሎ በጣም ብዙ ሰዎችም እያነሱ ይገኛሉ። እንግዲህ ሀሳቧ ይቅርታ መጠየቅ ብቻ ሳይሆን በተለይ ያስገባችው የፍቺ ጥያቄ በተለይ በዚህ ሰዓት ላይ እንድትተውና ካሁን በኋላ ከአብርሃም ጋራ ሰላም ሆኖ እንዲኖሩ እንደምትፈልግም ያንን ጭምር ነው እንግዲህ የይቅርታ ደብዳቤ በሽማግሌዎቹ እንደላከች ያንን መረጃ ደርሶኛል ማለት ነው። የእውነት ይህንን ነገር አድርጋለች የሚለው ነገር እንግዲህ በጣም ብዙቻችሁ ለማመን እንደምትቸገሩ እርግጠኛ ነኝ። ምክንያቱም የሄርሜላ ሴራ በደንብ እናውቃለን። ከዚህ በፊትም ምንም ደና ነገር ስታደርግ እንዳልነበረ በደንብ እናስታውሳለን። በተለይ እንግዲህ የሄርሜላን ጉዳይ በደንብ ስናስታውስ በተለይ የአብርሃምና የሩታን ሕይወት ለመበጥበጥ በደንብ በደንብ ስሰራ የነበረና እስከ መጨረሻው ድረስ በተለይ ውጪ ተብላ እንኳን መውጣት እንደማትፈልግ ከአብራም ህይወት በጭራሽ መውጣት እንደማትፈልግና ብሶባት እንደተገኘ በደንብ እናስታውሳለን። በዛሬ ዕለት እንግዲህ የደረሰ መረጃ ሄርሜላ ወደ ሩታ ቤተሰብ እንግዲህ ደብዳቤ በሽማግሌዎች እንደላከችና የይቅርታ ደብዳቤውም ለሩታ እንዲደርስ እንግዲህ ያንን ከፍተኛ ጥረት እያደረገች እንደሆነ ያ መረጃ ደርሶናል ማለት ነው በዚህ ጉዳይ ጉዳይ ላይ እንግዲህ ተከታትለን በተለይ ሽማግሌዎች ውስጥ ምን አሉ፣ ሩታስ ምን መለሰች የሚለውን ነገር ደግሞ በቀጣይ ቪዲዮ በደንብ አርጌ ያለውን እውነት እንግዲህ አጣርቼ እነግራቸዋለሁ ማለት ነው። እጅግ በጣም ብዙ የሚገራርሙ ነገሮች እየተደረጉ ነው። በተለይ እንግዲህ አብርሃም የሚያደርጋቸው ነገሮች እጅግ በጣም ብዙቻችን እያስቆጣን ነበረ። ምክንያቱም አብርሃም በዚህ ደረጃ ተቀይሮ በጭራሽ እንግዲህ አልሰማ ብሎ ከሄርሜላ ጋር ይቀጥላል ብለን በጭራ ማድረሽ አናስብም ነበረ። በሌላ በኩል እንግዲህ የአብርሃም ጓደኞች ደግሞ ሙሉ በሙሉ ማለት ይቻላል ሄርሜላን እየተቀበሏት ይገኛሉ። ሄርሜላ ጋር አብሮ መሆን ይፈልጋሉ። ልክ እንግዲህ እንደ ጓደኛ ሆኖ በተለይ ሄርሜላ በደንብ እንድትወደድና አብርሃምም ከእሷ ጋር እንዲሆን ይፈልጋሉ። የሚልም እንግዲህ በጣም ብዙ ሰዎችም ተከስቷል። ምክንያቱም እኛም በአይናችን በየቀኑ እያየን እንገኛለን። በተለይ አቤልና ብሩክ እንግዲህ እስከ መጨረሻው ድረስ ሄርሜላ እና አብርሃም አንድ ላይ ቢኖሩ እና አብሮ ቢሆኑ ደስተኞች እንደሚሆኑ በራሳቸው ዩቲዩብ ቻናል በተለያየ ጊዜ ሲናገሩ እንደነበረ በደንብ እናስታውሳለን። ስለዚህ እንግዲህ ነገሮች በሙሉ ወደ ሄርሜላ መጥተዋል ማለት ነው። ሩታ እስከ መጨረሻው ድረስ እንግዲህ ተጣልተው ተለያይቶ እንዲኖሩ በጣም ከፍተኛ ጥረትም ስታደርግ እንደነበረ እናስታውሳለን። በዛሬ እለት ግን እጅግ በጣም ብዙቻችሁ በሚያስገ ሁኔታ ሄርሜላ ላይ የቅርታ ቅርታ መጠየቋ እጅግ በጣም አሳሳቢ እና ሊታወቅ የሚገባ አይነት መረጃ ስለሆነ ለእናንተ ለማድረስ መጥቻለሁ ማለት ነው። እንግዲህ አብርሃም በዚህ ጉዳይ ላይ ምን ይላል የሚልም በጣም ብዙቻችሁ ስጠይቁ የነበረ፣ አብርሃም ምን እንዳለ፣ በተለይ ሽማግሌዎቹ ደግሞ ሩታ ቤት ተገኝቶ ምን እንደተፈጠረ፣ በተለይ ሩታ ተቀበለች ወይስ አልተቀበለችም የእሷን ቅርታ ወይስ እንግዲህ ወይም ደግሞ እንደተለመደ ከአሁን በኋላ ከህይወታችን ውጪ ብላ አባረረች የሚለውን ነገር እንግዲህ ያለው ነገር አሰባስበን ትክክለኛ መረጃ የሆነውን እንግዲህ ለእናንተ ለማድረስ እንወዳለን። በተለይ እንግዲህ ለዚህ ቻናል አዲስ እኮ ናችሁ፣ ሰብስክራይብ ማድረግ እንዳይረሳ። ምክንያቱም እንግዲህ የተለያዩ በተለይ እውነተኛ የሆኑ ትልልቅ መረጃዎችን አጣርተን ለእናንተ ለማድረስ ስለምንሞክር እንግዲህ ከወዲሁ በተለይ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ደግሞ ኮመንት ስራ ያስቀምጡልን የሚሰማችሁን ሀሳብ በሙሉ ኮመንት ስር ብታስቀምጡልን እኛም በቻልነው መጠን ለእናንተ ቶሎ ለመመለስ እንሞክራለን። ለዚህ ቻናል አዲስ ጎናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም እመኝላችኋለሁ።